በአሉንም ለአዲስ አመት የምትሆኑችን እንዲሁም ብትለበስ ታስመራቂ ቀለል ብላ ስንት ሆነ። በጣም የምታምር ነች። ታዚ እንደምታየው ዚ አይነትም በጣም ያምራሉ። ቆንጆ ልብስ ነች። መጠለዋም ቆንጆ ነች። ጠብለኛ ነች። መነኑ እንደምታየው ቆንጆ መነን ነው። እንግዲህ እንደሚታየው ቆንጆ ነው። ኳ ያለ ልብስ ነው። ከሶስትና ከዛ በላይ ሲሆኑ ስት እናደርጋለን። ዋጋው ቆንጆ ነው። ዋጋው ቆንጆ ነው። ሰላም ሰላሜ እንዴት ነሽ? ሰላም እንዴት ነሽ? ሰላም እንኳን ደህና መጣችሁ። እንኳን ደህና ጠበቅሽን። እንግዲህ አንቺ ጋር በጣም ብዙ ጊዜ መተናል። አሁን ደግሞ ጊዜው የምርቃት ስለሆነ ለአስመራቂዎች፣ እንዲሁም ደግሞ አዲስ አመት እየመጣ ስለሆነ ለአዲስ አመት ከወዲሁ ተመልካችን እንዲገዙ በማለት ነው የመጣሁት። ያሉሽን ቀሚሶች ታሳይናለሽ። ግን መጀመሪያ በጣም የለበሽው ያምራል። በፈርጥ ያው ሸበረቀ ነው የፈርጥ። እስኪ ወጣ ልበልና እንግዲህ እሺ፣ ያሳይን እንግዲህ ያው መጪው ምርቃት ፕሮግራሞች ስለሆኑ እንደዚህ ቀለል ያለ በፈርጥ ልብስ የተሰራ ለሚፈልጉ እንደዚህ በሚፈልጉት ዲዛይን ሰፋ ያለ ጥበብም ለሚፈልጉ ለእናቶች ለምናምን ያው እንግዲህ በዲዛይን እንሰራለን። የሚፈልጉትንን ዲዛይን ቢያመጡ በፈለጉት ዲዛይን እንሰራላቸዋለን። እንደምታየው ፈርጦቹን በጣም ነው የሚያምሩት። ያው እንግዲህ አሁን ጊዜው ፈርጥ ልብስ የሚወደድበት ጊዜ ነው። በጣም ነው የሚያምረው። አዎ ይህ እንግዲህ ኦርደር የተደረገ ልብስ ነው። አዎ ይሄ ስድስት አርብ ነው፣ ስድስት አርብ ነው። ስድስት ነው የተሰራ ደንበኛ ፍላጎት ስለሆነ። መልካም እንግዲህ አሁን መጪው እንግዲህ የምረቃት ጊዜና ያው አዲስ አመት መጪው አዲስ አመት ስለሆነ ከወዲሁ ያው ቢጫ ባና በዛም ግን ይሆናሉ ያልናቸውን ቢጫ ልብሶች፣ አንዳንድ ቢጫ ልብሶች ያምጥተናል። ኦርደር ለማድረግ ወደ ውጭ የሚሄዱ ልብሶች ደግሞ ጊዜ ሲኖራቸው ቆንጆ ነው። የጊዜ ማጠር አንዳንድ ጊዜ ልብሱ ጥሩ ላይሆን ይችላል። ከወዲሁ ግን እናሸምንላቸዋለን እንግዲህ ለዛሬ ይሆናሉ ያልኳቸው ልብሶች ያሳይሻለሁ። መጀመሪያ ዋጋው ስንት ነው? እሱ ይሄ የለበስኩት 23000፣ 23000 ብር አዎ። ኦኬ መልካም። የሽመና አይደለም የጥልፍ ነው አይደለም? ጨርቁ ይሄ ሶስት አይን በሚባለው ነው የሚሸመነው። ያው ፈርጥ የሚሸከም ልብስ ትንሽ ጠንከር ማለት አለበት። እንደ እንደነዚህ አይደለም እንዲችል አው ከበድ ይላል ልብሱ እና ለዛ የግድ ሶስት አይን መነኖችን ነው የምንጠቀሙ። ኦኬ መልካም። እሺ እሺ። እንግዲህ ዛሬ ያው ቢጫ አዲስ ዓመትንም ሌላም ፕሮግራምንም ይገልጻል። አሁን ይሄ ልብስ የግድል አዲስ ዓመት የሚባል ልብስ አይደለም። በጣም ሽመናዎቹንም እንግዲህ ካሜራው ካሳየ በጣም ጥበቦቹ ጥንቅቅ ያሉ፣ በጣም የሚያምሩ ውስጣቸው እንግዲህ ይታይ ይታይ፣ እርግጠኛ አይደለሁም ካሜራ ላይ በጣም የሚያምር ልብስ ነው። ሰርጦችም እነዚህ የገቡት ከለሮች ያምራሉ። ቆንጆ ልብስ ነው። የጨርቁም ሁለት አይን ነው። ነጠላውም እንደምታየው ሰፋ ያለ ነው። በጣም ነው የሚያምር ይሄ ልብስ። በነገርሽ ላይ ቢጫም የሚባል አይደለም፣ እንደ ቤዥ ከለር ነው። የወርቅ ዘቦ ቢጫ ስለበዛበት ነው ቢጫ ያስባለው እንጂ ልብሱ እንደ ቤዥ ከለር ነው። በጣም ነው የሚያምረው። መነኑ ሁለት አይን ጨርቅ ነው። በጣም ቆንጆ ልብስ ነው። ቆንጆ አዲስ ዲዛይን ናት እቺ። በሚፈልጉት ከወገብ ላይ ተሰርቶ አዎ እንዲህ ሲዘረጋ አራቱ ደግሞ ሲገጥም በጣም ነው የሚያምረው። ይሄ ለአስመራቂም ለሁሉም መሆን ይችላል። ለአዲስ አመት ኦርደር መሆን ይችላል። አሁንም ቅድሚያ ለአዲስ ለተመራቂም ክርስትና ለሁሉም ፕሮግራም መሆን የሚችልም ነው የተሰራው። አልቆለት 20 ሺህ፣ 20 ሺህ ብር አውቀው ነው። ከላይ በፈለጋችሁት ዲዛይን ማስደረግ ይቻላል። አዎ ይሄም ደግሞ አዲስ ልብስ ነው፣ በጣም የሚያምር ነው። በርገንዲ ይበዛል የሚያደምቅ ልብስ ነው። እንግዲህ እንደምታየው አያምርም? አዲስ ልብስ ነው፣ ቆንጆ ልብስ ነው። ሻምፓኝ የሚባለው ነው። ነጭና ወርቀ ዘቦ ሲገናኝ ሻምፓኝ ከለር ይመጣል። እንደምታያቸው ሁሉም አራቱ አርብ ላይ ዳይመንዶቹ ይገጥማሉ። ነጠላዎቹም ቁ ነጠሏን በጣም ቆንጆ ነች፣ የምታምር ዲዛይን ነች። ያምራል። በጣም ቆንጆ ልብስ ነች። መነኑ ጽድት ያለ ነው። አንቺ ጋር ደስ የሚለው ቆንጆ ነው። አዳዲስ ናቸው። መነኑ እንደምታዩ እንግዲህ እንዴት እንደምናሳያቸው አናቅም እንጂ በጣም ቆንጆ አዲስ መነን ነው። ንጹህ ነው። ሁለት አይን ነው። ከላይም ሁለት አይን ነው። በሁለት ገበር ነው የሚሰራው። ከወገብ በላይ ያው ቀጠን ባለ ነገር በዚህ ዲዛይን ራሱ ብትሰራ በጣም ታምራለች። ይሄ ቆንጆ ሆኖ ተሰርቷል። ሁለት 25 25 ብር ታ በጣም ሽ ይህን ተሰርቶ ለብሰው ታይቸዋለሁኝ። በጣም ነው የሚያምረው። በጣም እጅግ በጣም ያምራል። ቆንጆ ልብስ ነው በጣም የዳይመንዶቹ ፈርጦቹ ጥንቅቅ ብሎ የተሰሩ ናቸው። ቆንጆ ልብስ ነው፣ ያምራል በጣም የሚያምር ልብስ ነው። ነጠላውም ቆንጆ ነው። ጨርቁ ሁለት አይነት ልብስ ነው የሚባለው እንግዲህ ደንበኞች የልበሱና ፋበሉ ዝንጥበሉ ምን አባት ዓመት አይኖርም። ሴት ደግሞ ሴት ለብሳ አይደል የምታምረው? ያበሻ ልብሳችን እኮ እዚህ እንኳን በቃ መዘነጫችን ሆኗል መታያችን። ነጠላዋ ራሱ እንዲህ የምታምር ነች። በጣም ቆንጆ ነች ነጠላዋ። ጥበብ ራሱ በደንብ ቆንጆ ሆነ የተሸመነች ነች። ይሄ ቆንጆ ሆኖ ተሰርቷል። ቀለት ሀያ ሺህ ብር ሀያ ሺህ ብር። ቆንጆ እንግዲህ እንደምታየው ጥበቡ በጣም ቆንጆ ነው። ያምራል ተሰርቶ ለብሰውታቸው በጣም እጅግ በጣም ነው የሚያምረው። ሲሰራት ቆንጆ ልብስ ነው ሰባ አራት ወርቀ ዘቦውም በጣም አገባቡ ክሩ በጣም ዲዛይኑም ጥንቅቅ ያለ ነው። ነጠላዋ ራሱ በጣም ነው የምታምረው። አንዷን ዲዛይን አውጥተው ነው የሰሯት። ቆንጆ ናች ነጠላዋ ራሱ እጅግ በጣም ነው የምታምረው። ጽብት ያለች ነች። ጨርቁ ሁለት አይን ነው። ቆንጆ መነን ነው። አዎ እንግዲህ መነኑ እየተናገር ለአስመራቂ መሆን ይችላል ለበዓል ለአዲስ አመት ለሁሉም ለክርስትና ለብዙ ነገር ለመልስ መሆን የሚችል ልብስ ነው። የገዛችሁ ልበሱ። በቃ ሴት ልብስ ነው የሚያምርባት። እውነት ነው ደግሞ ሀበሻ ልብስ ሲሆን ሞር ሴት ልጅ የሆነ ያደምቃል። እንዲ እዚህ እንኳን መታያችን እኮ ያበሻ ልብስ ሆኗል። እኔ የሆነ ፕሮግራም ላይ የለበስኩትን ያበሻ ልብስ አልደግም። እንደዛ ሆነናል እና ያበሻ ልብሳችን አሁን መዘነጫችን ነው። ለሴት ልጅ ደግሞ አዲስ መልበስ ግድ ነው ነ ሲያመት አይኖር ልንለብስ ይገባናል እኮ ሴቶች፣ እናቶች። እውነት ነው። ይሄ ተሰርቶ አልቀለት ሀያ ሺህ ብር ሀያ ሺህ ብር። ወንዶችም እንግዲህ ሚስቶቻችን ተንከባከቡ፣ ሰርፕራይዝ አርጓቸው። ዘዙኝ፣ እኔ በምትፈልጉት በአድራሻችሁ ልካለሁ። በፎቶ ም እንሰራለን። እንዴ ታዲያ በጣም የሚያምር ልብስ ነው። የራሱ ያምረ ጥቁር በወርቀ ዘቦ በጣም ነው የሚያምረው። ቆንጆ ልብስ ነው። አዲስ ልብስ ነው። በጣም ነው። አሁን ይቺ እቺ ቀጭኗ አፓርት ወጣ አንገት ላይ ስትሰራ ከወገብ ላይ በጣም ያምራል። በሁለት ገበር ነው የምንሰራው። ሁለት አይነ ጨርቅ ነው። ነጠላውም ደግሞ ሰፋ ያለ ነው እንደምታዩ። ለቀሚስ እንኳን የሚሆን ነጠላ ነው ያለው። በጣም ሰፊ ነው። አዎ፣ ቆንጆ ነው። በጣም ነው የሚያምረው። ይህ ቆንጆ ሆኖ ተሰርቶ በፈለጉት ዲዛይን ቆንጆ ሆኖ ተሰርቶ አልቆለት ሀያ አምስት ሺህ ሀያ አምስት ሺህ ሚያምር ይችኛዋ ገና ቅድም ስገባ እያየኋት ነበረ። ይቺ ልብስ አዎ በጣም ነው የሚያምረው። ቆንጆ ልብስ ነው። በሁለት ነው ያመጣሁት እራሱ ከመውደድ የተነሳ እንግዲህ። ከለሩ ግን ቪዲዮ ላይ ይታይ እንደዚህ ይወጣል ላያወጣም እርግጠኛ አይደለሁም። ብዙ ጊዜ እንዲህ አይነት ከለሮች ብዙም ቪዲዮ ላይ፣ ፎቶ ላይ የመውጣት እንትናቸው እንትን ነው፣ ትንሽ ነው ግን በሁለት ከለር ያመጣሁት። ይሄኛውን በቀይ አለው። በቀዩም በጣም ነው የሚያምረው። እንደምታየው ድንቅ ነው የሚያደርገው። ቀይ ነገር ሲለበስ ያምራል ያምራል ሁለቱንም አዎ እንግዲህ እንደየሰው ምርጫ ነው ቀይ ነገር የሚወዱ ሰዎች ደግሞ ይሄን ይመርጡታል ተመሳሳይ ነው ዲዛይናቸው የከለር ለውጥ ነው ያላቸው ቆንጆ ልብሶች ናቸው እነዚህ ያው ስለወደድኩት ነው ሁለቱን ያመጣሁት ይሄ ቆንጆ ነጠላቸውም ሰፋ ሰፋ ያለ ነው እንደምታየው ነጠላቸው ሰፋ ሰፋ ነው ነጠላ ቆንጆ ቆንጆ ናቸው የሚወደድ ከለር ነው። ይሄም ተሰርተው አልቆላቸው ቆላቸው እነዚህ ሀያ ሺህ ብር ሀያ ሺህ ብር በሚፈልጉት በመረጡት ቆንጆ ሆኖ አልቆል። ይሸፈናል፣ ሁለት ገበር ነው የሚደረገው። አዲስ ተመልካቹ ካላችሁ ሁለት ገበር ነው የምናደርገው። ይሄ ፈርሱ ደግሞ ምንጊዜም ይሸፈናል። ያው ጫማም ስለሚስበው የግድ ይሸፈናል። ይሄ ደግሞ እንግዲህ ደረጃ ልብስ ነው። በጣም ነው የሚያምረው። አንድ ደረጃ ልብስ ነው። ኦሬንጅ ከለር ነው። በጣም ያምራል። ስመራቂያ በጣም በግሩፕ ቢለበስ ለብቻን ቢለበስ በጣም የሚያምር ልብስ ነው። ወርቀ ዘቡ በኦሬንጅ ከለር በጣም ፏ የሚያረግ ከለር ነው። ነጠላውም ሰፋ ያለ ነው። መነኑም ሁለት አይን የሚባለው መነን ነው። ቆንጆ መነን ነው። ነጠላዋ ራሱ በጣም ነው የምታምረው። የትልቁት ጥበብ ነው እዚህ ጋር ቁጭ ያደረጉት፣ አነስ አድርገው ቆንጆ አድርገው የሰሩት በሁለት ገበር ነው የሚሰራው። ልማልደጋግመው ሁሉንም ስራችን ተመሳሳይ፣ መነኑ በጣም ነው የሚያምረው። እንግዲህ ለእነሱ ላይታይ ይችላል። እንግዲህ እኛንን የምናየው ከላይ ነው። ከወገብ በላይም በሁለት አይነ የምንሰራላቸው ቆንጆ ሆኖ ተሰርተዋል። ቆለት አስራ ስምንት ሺህ በጣም የሚያምር ልብስ ነው። ወርቀዘቡ ብዙ ጊዜ ካሜራ ላይ አይገባልንም እና በአካል እንደምታዩት አይደለም። ደውላችሁላት ፎቶ በፎቶ እንትን ካለ በፎቶ ምልክላቸዋለሁ፣ ችግር የለውም። ይህም እንደምታዩ ደረጃ ልብስ ነው። ደረጃው መቀነስ ይችላል። እንደዚህ ሲቀነስ ደግሞ ተቀንሶም በጣም ነው የሚያምረው። ቆንጆ ልብስ ነው። ደረጃ ሲታጣፍም በጣም ያምራል። እንደዛ አንድ ደረጃ ነው፣ በአንድ ደረጃ ያምራል ፍላወሮችም በጣም ጥንቅቅ ብላ የተሰራች ልብስ ነች። ቆንጆ ልብስ ነች። ታደምቃለች። ቆንጆ ናት። በጣም ቆንጆ ልብስ ነች። ሁለት አይነት ጨርቅ ነው ይሄ ተሰርቷ አልቆለት 17 ሺህ ደግሞ እንግዲህ ቆንጆ ልብስ ነች። በዓሉንም መጫ ለአዲስ ዓመት የምትሆነች እንዲሁም ብትለበስ ታስመረቂ። ቀለል ብላ ሲምፕል ሆነ በጣም የምታምር ነች። ታዘነጣለች የሆነ በሲምፕል አንገቷ በቀጠን ባለች ነገር ተሰርተሽ አንዷ ፍላወር ወጣላት ብትሰራ ቆንጆ ልብስ ነሽ። ነጠላዋም በጣም ነው የምታምር። ጨርቋም ሁለት አይን ነው። በጣም እጅግ በጣም ነው የምታምረው ቢጫ ነገር በነገሮች ላይ ያደምቅ በማንኛውም ጊዜ ቢለበስ ማይሰለች ልብስ ነው። የጨርቁም ሁለት አይነት ልብስ ነው። ይሄ ተሰርቶ ቆንጆ ሆኖ በሚፈልጉት ተሰርቶ አልቆ አስራ አራትሽ አስራ አራትሽ ዋጋውም አሪፍ ናቸው። በግሩፕ ለሚያዙ ከሶስት በላይ ለሚያዙት ዲስካውንት እናደርጋለን። ከሶስት እና ከዛ በላይ ከሆናችሁ ዲስካውንት ይኖረዋል ማለት ነው። ይህም ሰፋ ያለ አዲስ ጥበብ ነው። ቆንጆ ጥበብ ነው። እንደምታየው በጣም ነው የሚያምረው። እንግዲህ ዲዛይኑ እንደዚህ ውጣል ላይ ወጣም አላቀበ ዝም ያለ ነው። እንደ ፐርፕል ነገር ነው ውስጡ ከላይ በፒንክ በሚመስል ነገር ነው የተሰራው ዲዛይኑ። ይሄ በጣም ነው የሚያምር፣ ዋጋውም ቆንጆ ነው። ይሄ ቆንጆ ነው ተሰርቶ አልቆለት 15 15 አሁን ነጠላውም ደግሞ በጣም ትልቅ ነው፣ እንደምታየው ሰፊ ነው። ራሱ በጣም ቆንጆ ነው። ጨርቁ ሁለት አይን ነው እንግዲህ በሁለት ገበር ነው የምንሰራው። ቆንጆ ሆኖ ተሰርቶ አልቆ ነው አስራ አምስት ሺህ ብር እንግዲህ ይሄ ደግሞ ፐርፕል ከለር ለሚወዱ ሰዎች ኦኬ እንግዲህ ይሄ ልብስ የተለመደ ነው ግን ያምራል። አዎ ይሄ ልብስ በሌላ ከለር ተሰርቷል ካሁን በፊት፣ አሁን ከለሩ ነው ተቀይሮ ሸማኔ ይሰራልኝ። እንግዲህ እንደምታየው በጣም ነው የሚያምረው። ፐርፕል ከለር ብዙ ሰው ይወዳል። ያምራል እንደምታያችው በጣም ይሄ ዳይመንዱ ሁሉም ሲገጥል የራሱ የሆነ ውበት አለው። ይህ ደግሞ ነጠላውን እንደምታየው በጣም ሰፊ ነው። በጣም ትልቅ ነጠላ ነው። ቆንጆ ነጠላ ነው። ያዘንጣል ነጠላው ራሱ። ግቢ ለበስ ጨርቁ ሁለት አይን ነው። ይሄ ተሰርቷል። ቆለት ሀያ ሁለት ቆንጆ ምን ጽድት ያለ ምን ነው። ይሄ ደግሞ እንግዲህ በተለያየ ከለር ተሰርቷል። አሁን ደግሞ ወርቀ ዘቦ አድርገውበት ደመቅ አድርገው አምጥተውታል። እንግዲህ ከታያችሁ ሻይን የሚያደርገው ይታያ ይታይ እርግጠኛ አይደለንም። እንግዲህ እንግዲህ እናንተ ናችሁ የምታዩት። ይሄ ቆንጆ ሆኖ ተሰርቶ አልቆ አስራ ስድስት ሺህ። ነጠላውም ቆንጆ ነው። ሰፋ ያለ ነው እንደምታየው፣ በጣም ያምራል። ይሄ በግሩፕ ሲለበስ በጣም ነው የሚያምረው። የማይሰለች ልብስ ነው፣ ቆንጆ ልብስ ነው። ብዙ ጊዜ ታደርጊያለሽ እንግዲህ። ፈጠን ፈጠን የምል ከሰጠሽን ጊዜ ነው። ይሄ ተሰርቶ አልቆለት አስራ ስድስት ሺህ። ይሄ ደግሞ እንግዲህ ለአስመራቂ እናት የሚሆን ቆንጆ ልብስ ነው። እንግዲህ በጣም ተወዱታል። አዎ፣ ይደምቃል። ጥቁር ያለበት ነገር ሲሰራ በጣም ነው የሚያምረው። ይህ በጣም ቆንጆ ልብስ ነው። እንግዲህ ትንሽ እጅም ይይዛል ዲዛይኑ ረቀቅ ያለ ነገር ነው። ቆንጆ ነው ዲዛይኑ። ራሱ እዚህ ጋር ራሱ የቻለ ዲዛይን ነው። እዚህ ጋር እንደዚህ መሀል ላይ ዳይመንዶቹ ምናምን በጣም ቆንጆ ልብስ ነው። ነጠላውም እንደምታየው ቆንጆ ነጠላ ነች። በጣም ነው የምታምረው። እንዲህ አይነት ልብስ ጥቁር የበዛበት ልብስ በጣም ያደምቃል። ያደምቃል። ቆንጆ ነው። በጣም ያምራል። ይሄ ከላይም በሁለት አይነት የምንሰራው ፈርሱ በደንብ ይሸፈናል። እስከ ላይ ድረስ ባለው ሙሉ ጥበቡን ይሸፍናለን። ይሄ ተሰርቶ አልቆለት ሀያ ሶስት ሺህ ሀያ ሶስት ሺህ አዎ ያው እንግዲህ ያሰራሩ ነው። እንግዲህ ያው እንዳየሽው ሁለት ሶስት አይነት ዲዛይን ያለው ዲዛይን የበዛ ነው ስለሆኑ ለእዛ ነው እንግዲህ። ከዚህ እነዚህ ላሴችና ቀጠን ወዳለች እንመጣለን ይህ እንግዲህ ወይ ነጠጅ ከለር የሚወድ ሰው እንግዲህ ዲዛይኑ በካሜራ ላይ በደንብ ደመቅ ያለው፣ ወይ ነጠጁ፣ ወይ ነጠጅ ደመቅ ያለ፣ ወይ ነጠጅ የሚወደደው ወይ ነጠጅ ነው። በጣም ነው የሚያምረው። ቆንጆ ልብስ ነው። ወይ ነጠጅ ከለር ብዙ ሰው ይወዳል። በጣም ያምራል። አሁን በዚህኛው ላይ አንገቷ አንገቷ በዚህ ተሰርታላችሁ። በጣም ነው በጣም ነው የሚያምረው። ነጠላውም ሰፋ ያለ ቆንጆ ነው። ይሁን ነጠላውም እንደምታየው በጣም ያምራል። ቆንጆ ያለ ነው። መነኑ ሁለት አይን መነን ነው። የቆንጆ ሆኖ ተሰርቶ 17 ሺህ 17 ሺህ። ኦኬ መልካም አሪፍ ነው። አብዛኞቹ ለፕሮግራምና ለአሁን ያው መጪው በአለም ነው። ሰፋሰፋ ያሉ ነው። አዎ ሰፋሰፋ ያሉ ይመረጣል። ያው ቀጭን ለደምቀን ይችላል። ስለዚህ ከስተመሮች፣ እቺ ደሞ እንግዲህ ባንድ ደረጃ ተሰርታለች። ከአሁን በፊት ቪዲዮ ላይ ሰርቻታለሁ። በእንደዚህ ባንዷ ፍላወር ብቻ ተሰርታለች። አሁን ደሞ ሶስት ደረጃ አድርገው አምጥተውታል። በጣም ነው የሚያምረው ይሄ ከለር፣ እንግዲህ ሰማያዊ ምናምን ከሰማዩም ወጣ ይላል እንግዲህ እንደምታየው የሚያምር ከለር ነው። ይሄም ቆንጆ ሆኖ ተሰርቶ አስራ አምስት ሺህ። ነጠላዋን በጣም ነው የምታምር ካሁን በፊት በነጠላዋ ሳይዝ ነው የሰራኋት። ቆንጆ ናት፣ የምታደምቅለች፣ ተሰርታ አልቃላት። አስራ አምስት ሺህ ዲዛይን ደግሞ በጣም እንግዲህ እንደምታያት ቆንጆ ነው እያልኩኝ ነው። ሁሉንም ልብስ በጣም ነው የሚያምረው። ደግሞ ቆንጆ ስለሆነ አዎ ቆንጆ ልብስ ነው። ይሄም እንግዲህ እንደምታየው ዲዛይኖቹም በጣም ያምራሉ። ቆንጆ ልብስ ነች። ነጠላዋም ቆንጆ ነች። ጠበብ ያለች ነች። ነጠላዋም ቆንጆ ነች። በራሷ ዲዛይን ነው የሰሯት። ነጠላዋንም ራሱ ከእንትኑ ላይ አውጥተው እጅግ አታምረ ብቻ ራሱ ብትለበስ ራሱ በጣም ነው የምታምረው። ጨርቁም ሁለት አይነት ጨርቅ ነው። ጥበቧን መካከለኛ የምትባል ነች፣ ቆንጆ ነች። ሰፊ ትልቅ የማይባል ነው ግን መካከለኛ ነች። መነኑ እንደምታየው ቆንጆ መነን ነው። እንግዲህ እንደሚታየው ይህም ተሰርቷል። አልቆለት አስራ ስምንት ትንሽ ተወደደች። እንግዲህ አገባቡ ነው። አሁን ትንሽ ተወዷል። ትንሽ ጊዜው እንደምታየው ሁሉም ነገር የጨመረበት ጊዜ ነው። እንግዲህ ቀጫጭኖችን እናያለን። አሁን ቀጥታ እየጨረስኩ ነው ቀለል ወዳሉት ልብሶች ገባ። ቺ ልብስ አሁን በፊት በበርገንዲ ልብስ ከለር ሰርቻታለሁ። ከለሯ ተቀይሮ ነው እንግዲህ እንደ አዲስ የመጣቸው እንደምታየው፣ በአረንጓዴ ደግሞ ስትሰራ በጣም ነው ውበቷ፣ ራሱ የተለየ በጣም ነው የሚያምረው አዲስ ከሽማኝ ወጣ ነው በጣም ቆንጆ ነው ልብሷም አዲስ ነች። እንግዲህ ነጠላዋ ራሱ እጅግ በጣም ነው የምታምረው። ቆንጆዬ ናት። ቆንጆ ነች። በግሩፕ ቢለብሷት ለምርቃትም እንዲሁም ለሰርግም፣ ለክርስትናም በግሩፕ ምትለበስ ምታደምቃለች። በዛ ሆኖ ሲለበሱ፣ በዛ ብሎ ሲለበሱ እቺ ቆንጆ ሆኖ ተሰርታ አልቃላት አስራ ሰላም ያቺ ጋር መተው ምንም የሚያጡት ነገር የለም። ከትንሽ እስከ ትልቅ አለ። ዛ ጋርም ቀጫጭኖች አሉ። ያው ለጊዜ ስለማይበቃ ጊዜ ስለማይበቃ ነው ለበዓል ደግሞ ዲስካውንት ይኖረናል። ከዚህ በኋላ በምሰራው ቪዲዮ ኦኬ ዲስካውንት ማውጣቸው ልብሶች ይኖራሉ። እንግዲህ ያው ዲስካውንት የሚወጣው ያው ብር ሪዞን ስለተቀመጠ እንጂ የልብስ የጥራት ጉዳይ አይደለም። በእርግጥ ያው አሁን ያቀረብኩት እንድታያቸው ነው። እቺ ልብስ እንግዲህ እንደምታያት በርገንዲነት በወርቀ ዘቦ ታጅባ የተሰራች ነች። በጣም ነው የምታምረው። በግሩፕ ቢለብሷት በጣም ምታደ ነች መሀሏን ለመስቀል ቦታ እንግዲህ በቀጭኑ የተተወላት ነች መስቀል በወራጅ እንድትሰራ ሁና የተሰራችው አይ ወራጁ ይቅርብን በዙሪያ ይሁንልን ካሉ ደግሞ ይቀየርላቸዋል ቺ ካርት ትወጣና ይሄ ነጠላው ነው ሁለት ሜትር ከሀያ ነው ነጠላዎች ሁሉም ሁለት ሜትር ከሀያ ናቸው ቆንጆ ናቸው ጨርቁ ሁለት አይን ነው። እንግዲህ ይሄን ልብስ ልበሱት፣ ግሩፕ ያሰባችሁ ሰዎች በግሩፕ በግሩፕ በጣም ነው የሚያምረው። የእውነት ነው ልጅ ዝንጥ ነው የሚያደርገው። እንግዲህ ውበቱ ወርቀዘቦ ይታይ አይታይ እርግጠኛ አይደለሁ። ወርቀዘቦ ብዙ ጊዜ አይወጣም። ያምራል በጣም። አዎ ይሄ በጣም የሚያምር ነው። መናኑ ጽድት ያለ ሁለት አይን ጨርቅ ነው። በጣም ነው የሚያምረው። እንግዲህ ሁሉም ጨርቅ ለማሳየት ስለማይቻል ነው። እንግዲህ እንደዚህ ሲታይ እንኳን በጣም ያምራል። አዲስ ሰማናይ መጣ ነው። ቆንጆ ነው። ፏ ያለ ልብስ ነው። ይሄ ቆንጆ ሆነው ተሰርቷል። ቆላቸው 12 ከሶስት እና ከዛ በላይ ሲሆኑ አስተያየት እናደርጋለን። ዋጋውም ቆንጆ ነው። አዎ ዋጋው ቆንጆ ነው። ይሄም ልብስ እንግዲህ ካሁን በፊት በሌላ ከለር ተሰርቷል። አሁን ደግሞ ከለሩ ተቀይሯል። እንደዚህ አሳምረው አምጥተውታል። በጣም የሚያምር አገባብ ነው ያለው ለሁል ጊዜ መለበስ ለሁል ጊዜ መለበስ የሚችል ቆንጆ ልብስ ነው። ያምራል እንደምታየው አንዱ ደረጃ ይቅረልኝ ካሉም ደግሞ እንደዚህ መቅረት ይችላል፣ መቆረጥ ይችላል ያምራል። ነጠላውም ደግሞ እንደምታያት እራሷ ነጠላዋም እጅግ በጣም ነው የምታምረው። ወርቀ ዘቦ በጣም ድምቀት ሰጥቶታል። ይሄም እንግዲህ ሁለት አይን ጨርቅ ነው፣ በጣም ያምራል። ይሄ ቆንጆ ሆኖ ተሰርቶ ይሄም አስራ ሁለት ሺህ ቆንጆ ልብስ ነው፣ አሪፍ ነው። ዋጋው ተጫጭኖቹ አሪፍ ናቸው። ልብስ እንግዲህ ቀጭነች አዲስ ከለር ነች። ያው ዲዛይኗ አልነበረች፣ ያው ከለሯን የተቀየረችው። እንግዲህ ከለርም ሲቀየር ልብስ አዲስ ነው የሚሆን። አዎ ጊዜ የሀበሻ ልብስ ከለሩን ከተቀየረ አዲስ ሆኖ ይመጣል። እችም ቆንጆ ናት። ከአሁን በፊት በቀይ በሰማያዊ ተሰርቷል። አሁን ደግሞ በዚህ ፒች ከለር በሚባለውና በበርገንዲ ኦኬ ነው የሰሩት ወርቀዘቦን በጣም ያምራል። እቺም ቆንጆ ሆና ተሰርቷል። አስራ ሁለት በጣም እንግዲህ ያው ፍጥን ፍጥን የምል አለዩ ጊዜ አንጻር ነው ከረዘም እንግዲህ ያው ሪታ የምትመደብልኝ ጊዜ ስላለ ነው። እንግዲህ ብዙ በስተው እናንተም እንዳይንዛዛና እንደሰው እንዳይሰለች በሚል ነው። ይሄ ከለር ደግሞ በጣም ነው የሚያምረው። ከአረንጓዴ ሞጣ ያለ ከለር ነው። አረንጓዴ የሚባልም አይደለም በጣም ያምራል። እንግዲህ ወርቀዘቦ እንደዚህ ውበት ሰጥቶታል። ድምቅ ያለ ነው። አዎ ይሄ በግሩፕም ቢለብሱት ለብቻም ቢለበስ ለአስመራቂ ደግሞ እንዳጃቢም በዛ ብለው ቢለብሱት በጣም ነው የሚያምረው። ዋጋውም ቆንጆ ነው። ነጠሏም እንደምታያት ትንሽ አነስትላለች። ከዋና ጥበቡ በጣም ነው የምታምረው። ጨርቁ ሁለት አይን ነው። ይሄ ቆንጆ ሆኖ ከወገብ በላይ በፈለጉት ዲዛይን ተሰርቶላቸው ይሄም አስራ ሁለት ሺህ ብር፣ አስራ ሁለት ሺህ ብር። ቀጭን ቀጭን የሚባሉት በጣም ዛሬ ቆንጆ ቆንጆ ልብሶች ነው የመጡት የገቡት። እንደምታያቸው ሁን ከቅድሙ ትንሽ ነው የሚለየ። አሁን አረንጓዴነቱ ከዛኛው ይለያያል። በቃ የተለየ አረንጓዴ ነው የሚባሉት ሁሉም እንጂ። ይህም በወርቅ ዘቦ ቁን የተሰራው ቆንጆ ነው። ነጠላዋም እንደምታያት ጽድት ያለች ነች። ጨርቁም ሁለት አይነት ጨርቅ የሚባለው ነው። ቆንጆ ልብስ ነው። እንግዲህም ቆንጆ ነው። ጽድት ብሎ ተሰርቶ ይሄም አስራ ሁለት ሁልጊዜ መለበስ ሁሌ መለበስ የሚችሉ ናቸው። ቀጫጭን ልብሶች ሁሌም ይለበሳሉ። እነዚህ ደግሞ እንግዲህ ቀጭን የሚባሉ ልብሶች ናቸው። በሁለት ከለር ነው ያመጣኋቸው። ያው ያምራሉ። እነዚህ ሲምፕል ናቸው። ደረጃቸውም ይቀር ለሚል ሰው ደረጃውም ይቀርላቸዋል። እንግዲህ እንደምታየው በሁለት ከለር ያመጣሁት እንግዲህ ያው ስለወደድኳቸው፣ ያው ሰው እንደምርጫው ነው እንግዲህ በርገንዲም ከለር ለሚመርጥ ሰው። እነዚህ ዋጋቸው ትንሽ ቀለል ያሉ ናቸው። ቆንጆ ናቸው። እነዚህ ተሰርተው አልቆላቸው አስር ሺህ ብር መቅረት ትችላለች። አንዷ ደረጃ መቅረት ትችላለች። እንደዚህ መቀነስ ትችላለች። ቀጭን ሲሆን አንዳንዴ ኑርም ይልሻል ሰው የሚፈልገው ደግሞ ብዙ ሰው አለ መቀነስ ስለሚችል ነው ሁሌም ደረጃ የሚኖረው። በጣም የሚያምሩ ጥበቦች ናቸው እነዚህ ተሰርተዋል ደግሞ እንግዲህ ምታምር፣ አረንጓዴ ነች ለመጪው አዲስ ዓመት ትሆናለች። በጣም ምታምር ልብስ ነች። እንግዲህ እንደምታያት ቆንጆ ልብስ ነች። ታምራለች። በቃ የምታደርግ ልብስ ነች። በወራጅም መሰራት የምትችል ነች። በነጠሏ ሳይስት መጠለፍ ትችላለች። አንገቷ በነጠሏ መውጣት ትችላለች። ደረት በአራት ማዕዘን መሰራት ይችላል። በሚፈልጉት ሁለት ሁለት አይነት ነው ጨርቆ በሚፈልጉት ዲዛይን ተሰርቶ ይሄ ማስተውለት ሺህ ብር ነው። አስራ ሁለት ሺህ ብር ነው። አዎ ቆንጆ ልብስ ነው። እንግዲህ መናም ጽድት ያለ መንና ቆንጆ ልብስ ነው። እንግዲህ ዛሬ ብዙ ጊዜ ቀጫጭኖቹ አንድ አይነት ነው የሚሆነው፣ አንድ አይነት ይሆናሉ። የመቆረቢያ ልብሶችን አንዳንዴ አንድ አይነት፣ በብዛት አንድ አይነት ሆኖ ይመጣሉ። ኦኬ ያው እኛ ግን ሁለት አይነት ነው የመቆረቢያ ልብስ እንዲሆን የምንይዘው። አዎ እንግዲህ መልካም። እሺ እሺ፣ ለዛሬ እንግዲህ ያዘጋጀነው ልብስ እንግዲህ ከበዓል መዳረሻ በፊት ይሆናሉ ብለን ያቀረብናቸው እነዚህ ናቸው እንግዲህ በቀጣይ በዓልን ደግሞ ሲደራሱ በዓሉን የሚመለከት እናቀርባለን። እንግዲህ ጊዜ ስለማይበቃ ነው። ሰላምዬ፣ እዚህ ጋር ያሉሽ ቀሚሶች በጣም ብዙ ናቸው። አማራጮቹ በአካል መጥተው መግዛት ሚፈልጉ የት ነው የምትገኙት? እንግዲህ አድራሻችን ሀያ ሁለት አውራሪስ አካባቢ ነው ጸዲ ፕላዛ። እንግዲህ በአካል መታችሁ ለምትገዙ ሰዎች መርጣችሁ እዚህ ጋር ከቪዲዮው ይልቅ በአካል ስትመጡ ደግሞ በጣም ብዙ አማራጭ ቀሚሶች አሉ። ጊዜ ስለማይበቃ ያላቀረቡ ናቸው ማለት ነው። መጥተው መግዛት ይችላሉ ማለት ነው። ሁላችሁም እንግዲህ መጣችሁ ማየት ትችላላችሁ። እዚሁ ቪዲዮ ላይ ደግሞ ቅንጭ ብሎ ሲታይ ማይታያችሁ ደግሞ አንዳንዴ እንደዚህ ፒክ አርገው አክብበው ይሄን ልብስ ምንድናም ብለው ይጠይቁኛል። አሳያቸዋለሁ አሁን እጂ እንግዲህ ሁሉን ልብስ ለማሳየት ከተሰጠን ጊዜ አንፃር ስለማይበቃ ነው እንግዲህ በጣም ነው ማመሰግነው መጣች ስለጎበኛችን። እሺ እኛም እናመሰግናለን። ተመልካቾች እንግዲህ ሀገር ውጪ ያላችሁ ሰዎች በታች ስልክ አስቀምጥላችኋለሁ እየደወላችሁ እነዚህን የሚያማምሩ ቀሚሶች እስካሁን ያያችኋቸው ነው በፎቶ ትልክላችኋለች የፈለጋችሁትን አይነት ቀሚስ ማሰራት ትችላላችሁ ማለት ነው። ለዛሬ ዘንላቸው የመጣ ነው ይሄን ይመስላል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።